ስለዚህ እናንተ በተለይ ሴቶች፣ እኔ ወንዶች እንኳን ተውት፣ በወንድ ብዙ አይከብድም። ሴቷ ግን ዛሬ ተጫወተብሽ ዩቲዩብ ላይ እንደዚህ አይነት ድርጊት እየተጫወተብሽ ያለ ወንድ ትዳርሽ ባልሽ አይሆንም። ባልሽ ሌላ ነው፣ የሚያገባሽ ሌላ ነው። በትንሹ አሜሪኮ አዋሳ ያለችዋ የቸሩ ጓደኛ ቸሩ ያገባታል ብላችሁ ስትጠብቋት የነበረው ሰበር ዜና ነፂ ሀቃላት፣ ሀቋ ይውጣ። ሩቲ ሀቃላት፣ ሀቋ ይውጣ። እንዴት አደራችሁ እያልኩኝ ዜናዬን እጀምራለሁኝ። ውድ ቤተሰቦቼ በጣም ስትጨነቁ ለነበራችሁ ነፂ ማናት፣ እንዴት ናት፣ ከየት ነው የመጣችሁ ለምትሉት ነፂ የቡታጅራ ከተማሌ ስትሆን የናብሪስ ሰፈሪ ብትሆንም ግን አብርሃም ፍቅረኛዋ እንደነበረና በአሁኑ ሰዓት ነፂ ምንም አይነት ፍቅረኛ ምንም አይነት ልጅ እንደሌላት ነው አስረግጬ የምነግራችሁ እላችኋለሁኝ። ስለዚህ ልጃላት ባለትዳርናት፣ ምናምን የሚባለው ውሸት ነው። ማንን ልዋሹ ነው? ምንም ነገር የላትም እላችኋለሁኝ። የአብርሃም ፍቅረኛ ነበረች። አሁን ግን ያው ወደ ሩታ ህይወት ስለመጣ ከሩታ ጋ ነው ያለው። እዚህ ጋ ግን ሩታ ቤተሰቦቿ ጋ ተገናኘች የምትሉ፣ ሩታ ቤተሰቦቿ ጋ አልሄደችም፣ ቤተሰቦቿ ጋ አልተገናኘችም ስላችሁ ዜናዬን አበስራችኋለሁኝ፣ ለተጨነቃችሁ በሙሉ ማለት ነው። እንዲሁም አቶ ኤልዳና የኤልዳና ደግሞ ውሸት በጣም ካብ ያለ ሆነብኝ። እግዚአብሔርን እያለች አረወይኔ እናቴ አብርሽ ድሬ እንደዚህ ስንት ነገር አይቸብህ ስንት ነገር እኔና ቡታ እኔና ሩታ ቡታጅራ ሄደን ስንት ስቃይ አይተን ለምትዩ ኤልዳ ኤልዳና እግዚአብሔርን አትበይ። ትልቅ ሰው ነሽ፣ ልጅ ወልደሻል። እንግዲህ የልጅናት ሆነሻል። ኤልዳና የተከበርሽ ነሽ። ግን በዚህ ልክ ድራማ ግን በጣም ነው የሚደብረው ማለት ነው። የሩታ ሀቅ ይውጣላት፣ የተደበቀው ሩታ ጧት ማታ ስትመጣ ወደ ሚዲያ ላይ እንዳለቀሰች ነው። እኛ ብዙ ጊቶበሮችን ፍቅረኛ ማቾችን እናያለን። ግን የሩታ እንባ በጣም ነው የሁላችንም ልብ እየሰበረ ነው የመጣው። ምክንያቱም ሴት ልጅ ናት የማንም የቡታ ጅራ መሸቀያ እየሆነች ና። እንዲሁም የሩታ የተደበቀ ሚስጥሯ አሁንም ጎልቶ ይውጣልን እንላለን። ካልወጣ ደግሞ እኛ ሚስጥሮቿን አንዳንድ ሚስጥሮቿን እንዴት እንደሆነች እኛ ከካሜራ ማናችን ጋር ንግግር እናደረጋለን ስል ከዚሁ አበስራቸዋለውኝ። ሩታ ጀግናዋ የቡታ ጅራ ዳይመንድ ነው የሆነቻችሁ። ለእሷ ግን ምስጋና ሲያንሳት ነው። እናንተ ግን ምስጋና እንዴት እንደሆነ አታቁም። አብርሃም አስረግጬ እነግርሃለውኝ ሩታ ማለት በጣም ጀግና ሩታ ተመጣች ማንነትክን፣ እንዴትና እንዴት ሆኖ ያረጋገጠች ጀግና ሴት ናት። ላንተ ትልቅ ክብር ያላት ሴት ናት ሩታ ማለት። ስለዚህ ሩታን ትሂድ ምናምን እያልክ አመነጫጭከ ዛሬ ወደ ሌላ ቦታ ከሄደች በኋላ ለምን ሄደች የምትለው ነገር እኔ በጣም በጣም ነው የገረምከኝ ማለት ነው። ስለዚህ አሁንም የተቢ እንዳለችው ብዙ ሴቶችን ወደ ሶሻል ሚዲያ እያመጡ ያስለቅሳሉ። ህይወታቸው ያልሆኑትን ህይወቴ እያሉ ከማለሉ በኋላ ብር ከሰበሰቡ በኋላ ተተጠቀሙባቸው በኋላ ልክ እንደ ማስቲካ አኝከው ይተፏቸዋል አለች የተቢ ኤግዛክት ስትል ምንም አልተሳሳሽም የኔ እህት፣ የድሮዋ ጓደኛችን ማለት ነው። የተንቢ እንደ እንደዋንችን መስማት እኮ ይሻላል አንዳንዴ። ና የተንቢ እንዳለችው እውነቷን ነው፣ እውነቷን ነው። ስንት የቡታ ጅራ ልጆች ከነቸሩቲዩ ብጀምሮ ፍቅረኛ ማቾች ማቾችን እያላችሁ እየተላላሳችሁ መታችሁ፣ ሁሉም ነገር ድራማ ሆኖ ነው የቀረው። ትክክል ምንም አልተሳሳችሁ፣ የሚጠንብ ስለዚህ፣ አሁንም ቢሆን ሩታ ህይወት ላይ ምንም ባለትዳር ብትሆንም፣ ምንም ነፍሰ ጡር ብትሆንም፣ አብርሃም አትቀልድባት። የማንም መነገጃ አታርጋት። ሚስቴታልቅ አክብረህ ያዛት። ግን በነፂ ላይ ብዙ ጥያቄ ለምጠይቁኝ እህቶቼ ምንም ልጅ የላትም፣ ምንም ትዳር የላትም። ነፂ ወደዳችሁም ጠላችሁ ምንም የላትም። ውሸት እየተዋሸ ነው። ለምን ተዋሻላችሁ በዚህ ልክ? ኤልዳና እግዚአብሔርን ትያለሽ? አረ ተይ ኤልዳና እግዚአብሔርን አትበይ። በጣም ነው የሚደብረው። ለማንኛውም በሌላ ቪዲዮ እንገናኝ። ባይ ባይ